ወደ ሀገራችን እንንታ ሀገራችን ስንመጣ ሸህ ኑሩ ደሴን ማን የገደላቸው? ወሃብያ አይደለም? ግልጽ የሆነ ወሃብያ አይደለም የገደላቸው አነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ፣ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው ይሄ ቃዕዳ ይዘው ነው ዋሃብያዎች በየትኛውም ሀገር ሲጨፈጭፉ ሲገድሉ የምናያቸው ማለት ነው። ቢሞቱላቸው ደግሞ አረመኔነታቸው ጨካኝነታቸውን ይገልጻል። መግደል ስለማይችሉ ሙፍቲ ላይ ያለው ጉዳይ እያየ ነው። ሰላም ውድ ቤተሰብ እንደምን ቆያችሁ እኔ አምላከ እስራኤል እግዚአብሔር የተመሰገነ ይሁን ሰላም ነኝ በዛሬው ቪዲዮ አጫጭርና ወቅታዊ የሆኑ መረጃዎችን ወደ እናንተ አደርሳለሁ እንግዲህ የመጀመሪያው መረጃችን የሚሆነው የወሀብያ እስልምና አመጣጡ ከየት ነው ዓላማውስ ምንድን ነው በወሀብያ እስልምና ላይ ምን መደረግ አለበት? በተለይ በሃጂ ሙፍቲ ሞት ያሳየው ምልክት ምንን ያሳያል? ምንን ያሳያል? በመጨረሻ የኢትዮጵያ ኦርቶዶክስ ሃይማኖት ከሁሉም ትለያለች፣ ለምን? እነዚህን ነገሮች በዚህ ቪዲዮ እናያለን። በዚህ ቪዲዮ አሳያችኋለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ፣ ቪዲዮን ለብዙ ሰው እንዲደርስ ላይክ ሼር እንድታደርጉ አሳስባችኋለሁ። ወደ መጀመሪያው ቪዲዮ ወስዳችኋለሁ። ተከታታይ ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የእስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና። በእስልምና እምነት ዙሪያ በሀገራችን ለረጅም ጊዜ የቆየ ነባር የእስልምና እምነት አለ። በሀገራችን የቆየው ነባር እስልምና እምነት ሱፊ የሚባለው ነው። ሁሉም የሀገራችን ክልሎች መቶ በመቶ ሱፊ ነበር። ኢትዮጵያ ህዝብ ሙስሊሙ የሚባለውም ይባልልን ሰለፊ የሚባለው አሁን ባለፉት ሀያና ሰላሳ ዓመታት የመጣ ነው። የተቀረው በሙሉ ሱፊ ነው። እነዚህ ሱፊ ተከታዮች የሀገራችን ሙስሊም እምነት ተከታዮች ከክርስትናው ጋር ለብዙ ሺህ ዓመታት አብረው ኖሯል። አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይህ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው።

ቃቲሉሁም ብሏል እና እነሱ ካላጸዳችሁ እነሱን ሙስሊሙ ዋጋ የለውም። የሀገራችን ህፃናት የሚቀሩት ቴክስት እንዲህ አይነት ቴክስት ነው። በየመስጊዱ እየተቀራ ያለው ከሽፉ ሽፋን ነው እየቀሩ ያለው። ሼክ መሐመድ አብዱል ዋሃብ ከሽፉ ሽፋን ይቀራል። በጣም ከባድ ነው። እንዲህ በለው አዩሃል ሙሽሪክ በለው ለዓሊም የተጻፈ ነው። ዓሊሙን ሲያናግረህ ከዛ ውጭ ያለ እንዲህ በለው እንዲህ አክራው እንዲህ በለው እያለ የተጻፉ እነዚህ ቴክስቶች ናቸው። መሰረት ላይ ወርደው ምናልባት በአለም ላይ በጣም ጽንፈኛ የሆኑ የሆኑ፣ በእኛ ሀገርም ላይ እንደዚህ እነዚህን ሁሉ እነዚህን ሁሉ የሚያከፍር ሰው መጥተዋል። አሁን በሶሻል ሚዲያ ላይ በየቀኑ የሚወጡ ተክፊሮች አሉ፣ ተብዲዎች አሉ፣ እንሂራፎች አሉ። ግድያም ተጀምሯል። ግድያ ኮዛ ቻግኒ ላይ ተጀምሯል አለ እንደ ኮምቦልቻ ላይ ሰው ተገሏል። ደሴ ላይ ሰው ተደባድቧል እና ሲሪየስ የሆነ ችግር ነው። ውጭ ላይ እና አይ ኤስ ምንም ምንም የሚባለው ህፃናት መስጊድ ውስጥ የሚገሉ ሰዎች እኮ እንዲህ አይነት በእንዲህ አይነት አስተሳሰብ ውሃብያዎች ኪታባቸው መመሪያቸው የሚመሩበት መግደል፣ እነሱን ያልተከተለው ሁሉ ግደል ነው የሚለው። ካዳቸው ሙሐመድ ብን አብድል ወሃብ ምን ይላቸው አለ? ከሽፉ ሽብሃት በተሰኘ ኪታቡ ላይ ምን ይላለ? መን ደኸለ ፊ ዳዕወቲና፣ ወደኛ ዳዕዋ የገባ እንደኛ ወሃብያ የሆነ የወሃብያን አስተሳሰብ የተከተለ ሰው ፈለሁ ማለና ለእኛ ያለን ነገር ባጠቃላይ ለሱ አለው ይላል። ወዓለይህ ማ ዓለይና በሱም ላይ አለበት። በእኛ ላይ ያለብን የተለያየ ሙሲባ ችግር ካለብንም ያም በእሱ ላይ አለበት። ወመለም የትኮል ወደኛ ደዕዋ ያልገባ እንደኛ ዋሃብያ ያልሆነ ፈሁ ካፊሩን ሙባሑ ደም፣ ይህ ሰውዬ እንደኛ ዋሃብያ ካልሆነ ካፊር ነው፣ እሱም መግደል ይበቃል። ሙባሑ ደም ምን ማለት ነው? ይህ ሙባህ ነው ደሞ እሱ ቢገደል ምንም ችግር የለም። ይሄ ቃዳ ይዘው ነው ዋሃብያዎች በየትኛውም ሀገር ሲጨፈጭፉ ሲገሉ የምናያቸው። ወደ ሀገራችን ሀገራችን ስንመጣ ሸህ ኑሩ ደሴን ማን ነው የገደላቸው? ዋሃብያ አይደለም? ግልጽ የሆነ ዋሃብያ አይደለም የገደላቸው? በቻግኒ በየትኛውም ሀገር፣ በኮምቦልቻ ወሎ፣ ኮምቦልቻ በዛ በዛ በተለያዩ ሀገራቶች ሲጨፈጭፍና ሲገል የነበረው ዋሃብያ አይደለም? የትኛውም ቦታ ለምንድነው እንደዚህ አይነት ግድያ የሚያካሂዱት ከተባለ ሙሐመድ ኢብኑ አብዱል ወሃብ ቃዒዳ ስላለ ያንን ለመስራት ነው የሚሰሩት። እንደነሱ ነሱ ዋህብያ የሆነ ለነሱ ያለ ነገር ባጠቃላይ ለሱ አለው በነሱም ያለባቸው በእሱም አለበት። ያልገባ ሰው ግን እንደነሱ ዋህብያ ካልሆነ ሙባህ ደም እሱም መግደል ይቻላል። እንግዲህ ይህን ያሉበት በጣም በርካታ ኩትቦች አሉ። ሌላም ብዙ ዋህብያዎች የተናገሩ በርካታ መረጃዎች አሉ። እነሱን ሱፊያዎችን መግደል እንደሚቻል እነሱን ስላልመሰለ እነሱን የሚጻረር ሁሉ ባጠቃላይ ሙስሊም አይደለም ሊታዘንለትም አይገባም ብለው ነው የሚያምኑት ማለት ነው ስለዚህ ይሄ ወንድማችን የተናገረው ንግግር በአጠቃላይ እውነቱ ነው፣ ትክክል ነው ማለት ነው። ማጭበርበር ምናምን አትፈልግ፣ አታጭበርብሩ፣ ወሀብያዎች ሲነቃባችሁ አታጭበርብሩ፣ አታጭበርብሩ። እህት ወንድሞች፣ አሁንም ከወሀብያ አስተምሮት ልትቆጠቡና ጥንቃቄ ልታደርጉ ይገባል እላለሁኝ። እንግዲህ ከመረጃው እንደሰማችሁ የዚህ የወሀብያ እስልምና ዋና አላማ ከወሀብያ እስልምና ውጭ የሆነን ሁሉ ከምድር ገጽ ማጥፋት ነው አይደለም ሌላውን ሙስሊሞችን ጭምር ማለት ነው። ከወሀብያ እስልምና ውጭ ያለውን ሁሉ ከምድር ገጽ፣ ከዓለም ከዚህ ምድር አጥፍቶ ይሄንን ዓለም በወሀብያ እስልምና እንዲተዳደር ማድረግ ነው ዓላማው። ስለዚህ ዓላማው መግደል ማጥፋት ነው ማለት ነው። እናም በዚህ ዙሪያ በወሀብያ እስልምና ላይ መንግስት ክትትል እንዲያደርግ እናሳስባለን። መንግስት ጥብቅ ክትትል እንዲያደርግ ዜጎችን የዜጎችን ደህንነት እንዲጠብቅ። ምክንያቱም ዓላማቸው መግደል ማጥፋት፣ ከወሀብያ እስልምና ውጭ ያለውን ሁሉ ከምድር ገጽ ማጥፋት ስለሆነ መንግስት ጥብቅ ክትትል እንዲያደርግ እናሳስባለን። ስለዚህ የሃይማኖት ድርጅት ሊሆን አይችልም፣ እንዲህ አይነት አስተሳሰብ እንዲህ አይነት አላማ ያለው። ለማንኛውም ወደ ሌላው መረጃ ስንሄድ የኢትዮጵያ ኦርቶዶክስ ሃይማኖት ከዓለም ሃይማኖት የተለየች ናት ሲባል ምንድን ነው የተባለበት? ምክንያትስ ምንድን ነው ከተባለ እስቲ ከመጽሐፍ ቅዱስ አንድ ጥቅስ እናንሳና እንነጋገር። እንግዲህ ሐዋርያው ቅዱስ ጳውሎስ ምን ይላል እመኒ ርህበ ጸላኢከ አብልኦ ወእመኒ ጸምአ ጸላኢከ አስትዮ። ጠላትህ ቢራብ አብላው፣ ጠላትህ ቢጠማ አጠጣው፣ ደስ አሰኘው ይላል። አይለይም? በጣም ይለያል። ጠላትህ ቢራብ አብላው፣ ቢጠማ አጠጣው፣ ቢታመም አስታምመው ይላል ማለት ነው። በጣም የሚገርም ነው። የማቴዎስ ወንጌል ምዕራፍ አምስት ላይም አፍቅሮ ጸላይ ተክሙ ሰማይ ክሙ ዘተብህለ ለቀደብ ትክሙ ከዚህ በፊት ለነቢያት ከዚህ በፊት በነቢያት ከዚህ በፊት ለነበሩ ለአባቶቻችሁ እንዲህ የሚል ቃል ተሰጥቷቸው ነበር፣ ትእዛዝ ተሰጥቷቸው ነበር። ምን የሚል አፍቅሩ ጸላይ ተክሙ፣ ጠላቶቻችሁን ውደዱ የሚል በኦሪት ተጽፎ ነበር። ወአንሰ እብለክሙ እኔ ግን እላችኋለሁ፣ አፍቅሩ ጸላይተክሙ ጠላቶቻችሁን ውደዱ፣ ወባርክወሙ ለለይ ሰድዱክሙ የሚያሳድዷችሁን መርቋቸው፣ የሚረግሟችሁን መርቋቸው፣ ወጸልዩ ለለይ የተየገሉክሙ የሚጣሏችሁን ለሚጣሏችሁ ጠላቶች ጠላቶቻችሁ ጸልዩላቸው፣ ጠላቶቻችሁን ውደዱ ይላል። ይገርማል። ከዚህ በላይ ምን ድንቅ ነገር አለ? ስለዚህ የኢትዮጵያ ኦርቶዶክስ ሃይማኖት፣ ኦርቶዶክስ ተዋህዶ ሃይማኖት ልዩ ናት። ስለ ሀገር ስለ አገር የምትለምን ስለሁሉም፣ ሁሉም ፍጥረት የምትለምን ስለ ሰው አይደለም ስለ ሰው ብቻ ሳይሆን ስለ ፍጥረት ሁሉ የምትጸሊ የምትለምን፣ ወእመሰ ይትካሀለክሙ ተአሃው ምስለ ሁሉ ሰብ፣ ቢቻላችሁስ ከሁሉም ሰው ጋር ከሁሉም ሰው ጋር ሃይማኖት፣ ጾታ፣ ዘር ሳትሉ በፍቅር ኑሩ፣ ከሁሉም ሰው ጋር በፍቅር ኑሩ ትላለች። ስለዚህ ልዩ ናት። እናም የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት እንዲህ አይነት ልዩ ናት ለማለት እወዳለሁ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ አድርጉ። ቪዲዮ ለብዙ ሰው እንዲደርስ ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ስለአዳመጣችሁ እጅግ አመሰግናለሁ። መልካም ጊዜ ይቆየን።